ቀይት ባንድ በእናታችሁ በጣም መጀመሪያ፣ እንግዲህ በሰዓቱ አገናኘን እግዚአብሔር እናመስግን። ስለሰጠህን ጊዜ ከልብንም እናመሰግነው። በምስጋና ጀምር። እናመሰግናለን። ደስ የሚል ተመልካች መጥቷል ዛሬም። እንደውል ጊዜው ስለመጣችሁ እናመሰግናለን፣ እናመሰግናለን። እንዴ ነው ሁሉም ነገር የባህል መዳረሻ ነው። ከወዲሁ እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ገና ከወዲሁ ደረሳችሁ። ያው እንግዲህ ከበዓሉ ጋር በተገናኘ በተለይ ሰሞነ ሕማማት ስለሆነ መምህር ሲሳይ እዚህ ስቱዲዮ ተገኝተው በኋላ ላይ የበገና ዝማሬ ያቀርቡልናል። አስቀድመን እናመስግናቸው። የበዓሉ ስሜት እንዴት ነው ገና ከወዲሁ ዛሬም እንግዲህ እንደተለመደው ልዩ የመዝናኛ ዝግጅቱን ደግሰናል። ለአጭር ጊዜ አሜሪካ ሄደት ብዬ ነበረ። እንግዲህ በአሜሪካን ቆይታዬ በጣም የተመሰከረላቸው አንድ ዶክተር አግኝቻለሁ። ዶክተር አሰፋ ይባላሉ። ከእሳቸው ጋር ሰይፉ ኦን ኢቢኤስ ቆይታ ይኖረዋል፣ ወደ በኋላ ላይ ታዩታላችሁ። አሜሪካን ላይ የተሰራሸው ነው። በጣም ብዙ የተነገረላቸው ሰው ናቸው ዶክተር አሰፋ በአሜሪካ በኮሮና ጊዜ እንግዲህ እንደምትመለከቱት ፎቶ ላይ ፎክስ ኒውስ ላይ ሁሉ ሳይቀር መግለጫ የሚሰጡ ሰው ነበሩ። በጣም የተከበሩ ሰው ናቸው። ይህ የመጀመሪያ ቃለ ምልልሳቸው ነው። ምናልባት ብዙዎች ይገፏቸዋል፣ ለምን ወደ ፖለቲካውም ገብተህ በተለይ ሜሪላንድ አካባቢ ያሉ ሪፐብሊካን ዲሞክራት ምናምን የሚባል የፓርቲ ነገሮች አሉና እሳቸው የሪፐብሊካን አካሄድ ስለሚያምራቸው ቦታው ደግሞ የዲሞክራቶች ስለሆነ ነው እንጂ ብዙዎች ይሏቸዋል። ለማንኛውም እስኪ ዶክተር አሰፋ የሰይፉ ኢቢኤስ እንግዳ ናቸው አሉ ለማለት ነው። ዶክተር አሰፋ ከዛ ውጭ እንግዲህ ይህ ልዩ የመዝናኛ ዝግጅት እንዳይደርቅ እናንተ በተለይ ጥርት ታደርጋላችሁ። ተመልካቾች የተለያዩ ጉዳዮች ነው የምትልኩልኝ። ባሳለፍነው ሳምንት ለምሳሌ የአርሰናልና የሪያል ማድሪድ ጉዳይ አነጋጋሪ ነበረ። በዛ የተነሳ ያው እንግዲህ ኦሪጂናሉ ሩዝ ገበያ ላይ ነበረ በደንብ ምክንያቱም የራይስ ጉዳይ ብዙዎችን አነቃቅቷልና። እና ያው እንግዲህ ዛሬ ካሉት እንግዶች መሀል ደግሞ አዲስ አልበሙ ለማስተዋወቅ እዚህ ይገኛል። የዛሬ አስር ዓመት እንግዲህ አይነበርም በነገራችን ላይ ልጅ እያለ ልክ የፋሲካ ሰሞን ያኔ የመጣበት ሁኔታና የዛሬው ግን ይለያያል። አዲስ አልበሙን በሙሉ በናው አሜሪካ ሪከርድስ አማካኝነት ለቋል። ይህኛ ሰው ይሰኛል። ለማንኛውም ጌዲዮን ዳኒኤል እዚህ ነው ያለው። ለጌዲ ጌዲ አየ ከች ነው አቤት፣ አለሁ ነው። ለጌዲ በናታቸው አቀባበ እንዴት ነው? በጣም ይወዳል አረንኳ አረን ኳን አደረሰ በዓል እየመጣ ነው እንግዲህ። በዓል ለማክበር እኮ መተናል አይደል እንዴ? ያው እያየሁ ነበር ቀድሜ የሪያል ማድሪድ እና የአርሰናልን ነገር። አሁንም በፊት አብረን ኳስ እና ያስታውሳል ነው አሁን አሁንም እንደዛ ነው፣ የክለብ ለውጥ ስለዚህ የናይት ክለብ ለውጥ ነው። ስለዚህ አሁንም የፉልሃም ከመጀመሪያው እንደጀመር ነው አርሰናል። አዴታ ይሄ አሁን የመጣ አርሰናል አይደለም። አሁን ከሪያል ማድሪድ በኋላ የዱሮ አርሰናል ደጋፊዎች ራሳቸው አቤት እያሉ እየመጡ ነው። እንዳንተ በትክክል መሀል ላይ ግን፣ ውጤት በጠፋበት ሰዓት የሚያንገራግሩ አሉ። ግን ብላ የኛ ማንገራገር የለም። ሰሞኑን አየህ ከሪያል ማድሪድ ጋር እኔ ያው አንዴ ከወደድኩኝ የሆነ ነገር ያው መለወጥም በቃ የሚቀየር ነገር የለም። አንተ ባህሪ የማይቀየር በነገራችን ላይ ጌዲ ስልክ ቁጥሩ እንኳን አይቀየር፣ የድሮ ስልክ። ስለዚህ የሚያሳየው ስልክ ቁጥሩን ካልቀየርክ የማይቀየር ባህሪ ካለ ክለብ እንዴት ነው የምትቀይር? ለነባሪ አርሰናል እየመጡ ነው ይሄ እየወጡ ነው። እየወጡ ነው። በትክክል በጣም አዲስ አልበምህ እህ ው ምሪክ አዲስ አማካኝነት ከበዓል በኋላ ይባልበታል። እውነት ነው። ለዛ ዝግጁ ነህ? በትክክል። እንኳን ደስ አለ ብያለሁ። ብዙ ተለፋበት ብዙ ዓመት ፈጀ። አዎ ሰይፍዬ፣ ብዙ ነገር ለፍቼበታለሁ። እንግዲህ እኔ እንዲህ ነው ተብሎ ባላወራው ይሻላል። ዝም ብሎ ይሰማል። ምንም ነገር አላወራም። ስሙና ስሙና ሁሉን ነገር ለሕዝቡ ሰጥቻል ምንም አላወራም። እንዲህ አይነት ነገር ወጪ ወጣበት፣ እንደዚህ አይነት ነገር እንዲህ አይነት ሆነ፣ እንዲህ አይነት ሆነ ከማለት ሁሉን ነገር ለሕዝቡ እንስጥና እግዚአብሔር በሚያውቀው መንገድ እንዲህ አይነት ወጪ ምናምን ስትል አንድ የሆነ አዲስ ፊልም ልጁ ሊያስመርቅ ጠራን እና ፊልሙ ከመጀመሩ በፊት ቀጥሎ የምትመለከቱትን ፊልም ለየት የሚያደርገው አምስት ሚሊዮን ብር ነው የወጣበት እና በጀቱ አምስት ሚሊዮን ነው እንድታዩት ብሎ ከፈተልን ማለት ነው። ብናይ ብናይ ምንም አምስት ሚሊዮን አይመስልም። ብቻ አንድ ቦታ ላይ ካምፋየር አለ፣ በደንብ የሆነ ሲን አለው ካምፋየር ቁጭ አድርገው የሆኑ ፍቅረኛሞች የሚሞቁበት እና ልክ ሾ እንዳለቀ ከመሀላችን አንዱ ተንካሲስ ጠራውና አዘጋጁን አምስት ሚሊዮን ብለህ ነበረ ዝም ብዬ፣ ግን ፊልሙን ሳየው አራት ነጥብ አምስት ሚሊዮን ብሩን እሳት ውስጥ የከተትከው መስል ዛ ካንፋየሩ ላይ አንዳንዴ እንዲወጣ እንዲገባ አይደለም ስራው ራሱ እንዲህ ነኝ ይላል። ስለዚህ የእኛ ሰውን ማድረግ መጥበራት ምን ያህል ተለፍቶበታል። ለጌዲ ከአስር ዓመት በኋላ እዚህ ላይ ልጅ ሆነን እውነት ተገናኝተን እንደ ሰይፍዬ በደምብ ከመጀመሪያው ጀምሮ ያልተለየኝ ከመጀመሪያው መቼም የአንተ ነገር ምንም ነገር የሚረሳም ነገር አይደለም። እስከ መጀመር ከመጀመሪያው እስከ መጨረሻው። እስኪ ከአስር ዓመት በኋላ ጌዲ በምን በምን ተቀየረ? ሂሳብ እናወራርዳለን በኋላ። ዝግጁ ነህ? ጌዲን አመስግናችሁ ሸኙት። ይመጣል ይመጣል ይመጣል። ያሁን እንግዲህ በዚህ ልዩ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ የእነሱን የተመረጡ ቪዲዮዎች ደግሞ አይተን እንመለስ ስሜ አበቡ ግርማ ይባላል ምልከው ካለማቀ ለማቀ ያስኩ ልጅ አስር አመቱ ነው ምንም መንቀሳቀስ አይችልም መጸዳጃ እዛው ነው ለዳይፐርና ለሳሙና እንኳ አቅቶኛል አለም ቀርቶ ለህክምና ስለዚህ ባካችሁ እርዱኛ ኢትዮጵያ ይህን እያያችሁ ምንም መንቀሳቀስ አይችልም ከሱ ተችሎ ልጆች አሉኝ ባካችሁ እርዱኝ እንዳልሰራ እንዴት አብሽ ይልም ሰራው። ህክምና ሞክር ለሞከረ ወለቀ በምን ውስጥ ወርዶ እባካችሁ የኢትዮጵያ ህዝብ እባካችሁ፣ እባካችሁ ድረስ አስር አመቱ ነው። ይሄን ነው ያስኩት በድንግል ማርያም። ሰላም፣ እህት ወንድሞቼ። እኔ ስሜ አማረች ይባላል። የዚች የምትመለከቷት የህጻን አርሴማ ወላጅ እናት ነኝ። ልጅ አርሴማ ባጋጠማት ውስብስብ የሆነና ተከታታይ ቀዶ ጥገናዎችን የሚፈልግ የልብ ችግር ምክንያት በውጭ ሀገር ሄዳ መታከም እንዳለባት ተነግሮኛል። እናም በውጭ ሀገር የተጠየቅነው ነው የህክምና ወጪ ከአቅማችን በላይ ስለሆነና በእኛ አቅም መሸፈን የሚችል ስላልሆነ በውጭም በሀገር ውስጥ ያላችሁ ኢትዮጵያውያን ኤርትራውያን ከታች የተመለከቱት የባንክ አካውንት ቁጥር የአቅማችሁን እንድትረዱን በእግዚአብሔር ስም እንማጸናችኋለን። ብዙ ደጋግ ኢትዮጵያኖች አሉ። ዘር አይሉም ሃይማኖት፣ ጾታ አይሉም፣ ስለተጎዱ አልጋ ስለያዙ ስለታመሙ፣ ብቻ የቻለ በገንዘብ ያልቻለ በጸሎት ደገፍ ገፍ ያደርጋል እና ለእነዚህ ቅን የሰይፉ ኢቢኤስ ተመልካቾች ግን አሁንም አመስግኑ ልበላላቸሁ። ያው እንግዲህ ዛሬም የበዓል መዳረሻ ነው። ስለዚህ አዎ ከቅኝት በአንድ መሸጋገሪያ በኋላ የያዝናቸውን አንድም ከዚህ አንድም አሜሪካ እያለው የቀዷቸውን የተለያዩ ልዩ የመዝናኛ ዝግጅቶች እየተከታተልን በፍቅር አብረን እናመሻለን። መፋዘዝ የለም ከተከታዩ ምልክት በኋላ እንመለሳለን። በያላችሁበት ጥሩ ጊዜ ከሰይፉ በኢቢኤስ ጋር ቅኝት